ነፍሱ ከእውነት የተቆራኘች የሀገር ጉዳይ የሚገደው የትውልድ ነገር የሚያሳስበው የሚዲያ ባለሙያን በማፍራት ረገድ ፋና ሚዲያ ኮርፖሬሽን ላለፉት ሶስት አስርት አመታት አይተኬ ሚናን ሲጫወት ቆይቷል። የካበተ ልምድና የነጠረ ክህሎትን የያዘ ባለሙያም ትክክለኛነቱ የተረጋገጠ ነው። ተአማኒነትን መሰረት ያደረገ መረጃን ከሕዝብ አገናኝ ድልድይ ነው ያለው ፋና ሚዲያ ኮርፖሬሽን የባለሙያዎችን የውስጥ አቅም ግንባታን የሚያረጋግጡ ስልጠናዎችን በተለያየ ጊዜያት ሲሰጥም ቆይቷል። ታዲያ ከዚህ የእውቀት ማዕድ ለሙያው ነፍሳቸውን የሰጡ ሁሉ ይቋደሱት ዘንድ ፋና የስልጠና ማዕከል ሲል በአራት የተለያዩ የሚዲያ ዘርፎች ስልጠናን የሚሰጥ የክህሎት ማዕከልን ወደ ስራ አስገብቷል። አንደኛው የብሮድካስት ጆርናሊዝም የምንለው ቀጥታ የጋዜጠኝነትን ስልጠና የሚሰጥበት ዘርፍ ነው። በዚህም ተማሪዎችን ተቀብለን እናሰለጥናለን ማለት ነው። ከሁለተኛው የብሮድካስት ቴክኖሎጂ የሚባለው ነው የሚዲያ ቴክኖሎጂ ምን ደረጃ ላይ ደርሰዋል? በዚህ ዘርፍስ እንዴት ነው? የሚዲያ ቴክኖሎጂ የደረሰበትን ደረጃ የተመለከቱ ከመሳሪያዎቹ ከቴክኖሎጂ ጋር ተያይዞ ያለውን ነገር የምናሰለጥንበት ዘርፍ ነው ይሄኛው። ሶስተኛው የፎቶግራፊና ቪዲዮ ግራፊ በጣም በአጫጭር በሆነ መንገድ በዚህ ዘርፍ ተማሪዎችን ተቀብለን የፎቶግራፊና የቪዲዮግራፊ ክህሎቶቹንም ጽንሰ ሀሳቦችንም ጭምር የምናሰለጥንበት ዘርፍ ነው ማለት ነው። አራተኛው ግራፊክስ ነው በተለይ ግራፊክስ በዚህ ጊዜ በጣም ከፍተኛ ተፈላጊነት ያለው ተማሪዎች በተለያየ መንገድ የሚዲያ አንዱ የሚታየው ነገር ስለሆነ ያንን እንዲታይ የሚያደርጉበት የራሱ የሆነ ሳይንሳዊ የሆነ የራሱ ካሪኩለምም ማስተማሪያ መጽሐፍም ስላለው እሱን የምናስተምርበት ነው ማለት ነው። አዳዲስ ወጣቶች ወደ ኢንዱስትሪው መቀላቀል የሚፈልጉ በርካታ ወጣቶች አቅም የሚገበዩበት ስለ ጋዜጠኝነት፣ ስለ አጻጻፍ፣ ስለ አዘጋገብ የሚማሩበት እንዲሁም ደግሞ በተለያየ መንገድ ከሚዲያ ጋር የተያያዙ የቴክኒክ ስልጠናዎችም ተያይዘው የሚሰጡበት ማዕከል ነው። የመገናኛ መገናኛ ብዙኃን ሙያ ከነፍሳቸው የተቆራኘ እውቀት ፈላጊዎች መዳረሻ ለመሆን የተቋቋመው ፋና የስልጠና ማዕከል ሙያው የሚሻቸውን የመማሪያ ግብአቶችን ያሟላ መሆኑ የስራው አለም የሚጠይቀውን ክህሎት በአግባቡ በመቅሰም ብቁ ተወዳዳሪና ተአማኒነትን ያሰረጸ ባለሙያን በመፍጠር ረገድ አስተዋጽኦ የላቀ ይሆናል። ፋና ብሮድካስት የያዛቸው ስራዎች በማሰልጠኛ ተቋም ማሰልጠኛ ሆኖ ሲመጣ በያዛቸው ዘርፎች ማቴሪያሎችን አሟልቶ ሬዲ ሆኖ መጥቷል። ስለዚህ ሰልጣኞች በተለይ ዘመኑ አሁን ከሚፈልገው ቴክኖሎጂ ጋር መሄድ እንዲችሉ፣ ትናንት ምንድን ነበር የቱ ጋ ነበረ የሚዲያ ስራዎቻችን፣ ዛሬ ደግሞ ምን ላይ ነን ያለ ነው ነገ ምን መድረስ አለብን የሚለውን እንደ ማህበረሰብም መድረስ ያለብንን ደረጃ እንድንደርስ የሰለጠነ የበቃ እውቀት ያለው ባለሙያ የሚፈራበት ተቋም ነው ብዬ ነው የማስበው። የመረጃ ምንጮቻችን በእውቀት ላይ የተመሰረተ መረጃ እንዲሰጡን በዛውም ልክ ደግሞ እውቀትን ማሸጋገርም አገርም ትውልድም መገንባትም ኃላፊነት ስላለብን ከዚህ በኋላ ስቱዲዮ መገንባት ብቻ ሳይሆን በሚገነባው ስቱዲዮ ውስጥ የሚሰራጨው መረጃ የሚተላለፈው ብቻ ሳይሆን የሚያስተላልፈው መሳሪያ ምን መሆን አለበት በእውቀት ላይ የተመሰረተ እንዲሆን እንደ ሀገር ኃላፊነታችን እንወጣለን ብለን የጀመርነው ማለት ነው። የስልጠና ማዕከሉ መደበኛ ተማሪዎችን በመቀበል ብቁ ባለሙያዎችን ከማፍራት ግብ ጎን ለጎን ማህበራዊ ኃላፊነቱን ለመወጣትና እውቀትን ለማጋራት ይሰራል። ብቻችንን ሮጠን ብቻችንን የምናሸንፍ ተቋም አይደለንም። ፋና ለህዝብ ይሰራል ስንል ኢትዮጵያን ያበስራል ስንል መረጃ የምንቀበልበት አብረን በገበያ አብረን የምንሰራ በትብብር የምንሰራቸው በርካታ ስራዎችን ጀምረናል። ከምንም በላይ ደግሞ አሁን ላይ የደረስንበት ምዕራፍና የተጣለብን ኃላፊነት እጅግ ከፍተኛ ስለሆነ የፋና ቤተሰቦች ያለንን እውቀት የምናሸጋግርበት ይሄ ሽግግር ደግሞ አገርና ትውልድን የምንገነባበት ኃላፊነት ስለሆነ ለዚህ ምዕራፍ መብቃታችን ቢያስደስተንም ኃላፊነቱ ከባድ ስለሆነ እንደ ትላንቱ ሁሉ ነገን የተሻለ ለማድረግ ዝግጁ እንሁን። ሚዲያን በተመለከተ በትክክል እንዲያቅ መደረግ አለበት። የመንግስት የስራ ኃላፊዎች፣ የመንግስት ሰራተኞች ማወቅ መቻል አለባቸው። ስለዚህ ያን ደግሞ በማድረግ ማህበራዊ ኃላፊነታችን ደግሞ መወጣት አለበት። ወረዳዎች እንዴት ነው የሚጠቀሙት? ክፍለ ከተማዎች፣ በክፍለ ከተማና በወረዳ ደረጃ ያሉ ሌሎች የመንግስት ተቋማት እንዴት ነው የሚጠቀሙት? ሚዲያ ላይ ሲቀርቡ እንዴት ነው መቅረብ ያለባቸው? ፕሮግራሞቻቸውን በሚያዘጋጁ ጊዜ ለሚዲያ ተገቢ እንዲሆኑ አድርገው እንዴት ነው ማዘጋጀት ያለባቸው? ይሄን ካላሰለጠን ሚዲያ ሊትሬሲ አይመጣ። ስለዚህ የዚህ ስልጠና ማዕከልም አንዱ አላማው እሱ አለም በቴክኖሎጂ ሰንሰለት በተያዘችበት መረጃ በቀላሉ በሚንሸራሸርበት የዲጂታል ዓለም የመረጃን ትክክለኛነት የለየ ለሙያዊ ስነ ምግባር የተገዛ ባለሙያ መፈጠር ጠቀሜታው የላቀ ነው። በዚህ ረገድ የፋና የስልጠና ማዕከል በዲጂታሉ አለም ያለውን ሀቅ የተረዳም ብሎም ዘመኑን የዋጀ ክህሎት እንዲጨብጡ የሚያደርጉ ስራዎችን የመስራት የቤት ስራንም ወስዷል። የመደበኛነት የሚመጡ ሰልጣኞችም የፋና ሚዲያ ኮርፖሬሽን ሰራተኞች ሆነው የሚመጡ ሰልጣኞችም ዘመናዊውን ዲጂታል ሚዲያ ባህሪያት፣ አልጎሪዝሙን፣ አጠቃቀሙን እና በግላቸውም ሲጠቀሙ ይሁን እንደ ተቋም ሲጠቀሙ የሚኖረውን ፋይዳ ማወቅ መቻል አለባቸው። በሚዲያ ዘርፍ ራሳቸውን በክህሎት መገንባት የሚሹ ሁሉ መስቀል አደባባይ መሰረቱን ባደረገው የስልጠና ማዕከል መመዝገብና ስልጠናውን መውሰድ ይችላሉ።